የበሰለች ልጅ ናት። ምን ጭንቅላቱ አስቧ ምን አይነት ሀገር ቀያሪ ህዝብ ቀያሪ ወይም ደግሞ እራሷን ቀያሪ ልጅ ሆናል። በጣም ጮክ ብላ ስለምትሳደብ ብቻ ነው እሱ ነው የሳበሽ አይደል? ልክ ትልቅ ምናምን እንደ ሳበሽ እና ግን አይ ሰው አይ ሰው ሁለተኛ ሰው አይታመድም። ሰውነቷን አይተሽ ነው እንደ ቀረብሽ አይደለም ተሳዳቢነቷን። ከዛ ጎረቤት ሲታማ ለራሰ ስትል ስማ ነው ወደ አንቺ እንደሚመጣ ስታውቂ እኔ አድርጌላት በደለችኝ የሚል አይነት ደረጃ ላይ ስደርሺ ብሎ ካረቅሻት ይሄ ነው እውነቱ። ከዚህ በኋላ መውደድና ማዳላትና መጥላቱ ይሄ የህዝብ ፋንታ ነው፣ የእኛ ፋንታ ግን እውነታው ይሄ ነው። እንደዚህም ቢሆን ግን ወዳታለው የሚል ሰው ሌላ ነው። እንደዚህም ቢሆን ግን እጠላታለው የሚል የራሳችን ሽፍት ነው። እኛ እንከፋፈ ነው ግን እውነቱ ይሄ፣ እውነቱ ይሄ። እኔ በየሰው ቤት ሄጄ አላስረዳማልሽ። ለእኔ ሲሆን እኔ ስንት ባለስልጣን እኔ ጋር መጥቶ ኢንተርቪው ሲሰጥ የነበረ ሰው ነኝ። ችግር የለውም። አሁን የሸርሙጣ መጫወቻ ነው እንጂ ቢሆንም ይላል ሃምሳ ለቃ ገብሩና ማነው ማርዬን ያልኩት? ማን ያልኩት? ወለላይ ወለላይ ነፍጠኛ ለማለት ነው። ወለላ ጋር ሄደሽ ግን እነ ሰብናት ቢናገሩ ምን ችግር አለው? እኔ እስታልጻፍኩልሽ ብለሽ እሷ ቤት ሄደሽ ስትል ለማመጫት ነበር። ታዲያ በቤትሽ ለምን መግለጫ አልሰጠሽም ነበር? ለም ሁሌ ተበዳይ እኔ ማለት አይከብድም። የሰይጣን ቁራጭ ሆነን የመላክ ጎረቤትን ማለት ግን አይከብድም። ሚዲያ ላይ መዋላችን ራሱ የሰይጣን ቁራጮች ነን። በነገራችን ላይ እና እንደዚህ ነገር ውስጥሽን ባዳመጥሽ ጊዜ ሆድ እንደሚብስሽ አውቃለሁ። ባርባር ይላል ሆድ ባርባር ይላል ራሱ ገና ሆድ ባርባርነትሽ እንደ ውኃ እንዲያጥለቅልቆ እንዲዞሽ እንዳሄድ በተለይ ኪሎ አታነሽም ቤጠኝ ነት እኔ እንድትቀይ እንድትታመሚ አልፈልግም። የእውነት ቫይታሚን ቢ ቫይታሚን ቢ የአጥንት መሳሳትና የአጥንትንትን እንዳያጋጥምሽ ምን ታደርጋለሽ? ሱሺ። በነገራችን ላይ እኔ ሶስት አመት ሙሉ የሱሺ ሰራተኛ ነበርኩ። ሱሺ ትልቅ ያ፣ ሶስት አመት ምግብ ኩክ ማድረግ ሌላ ነው፣ በሱሺ መሰልጠን ሌላ ነው። ሶስት አመት እኔ ሰርቻለሁ ሱሺ ጀስት ቬኒገር እና ሩዝ እና ትንሽዬ አሳ ነው ያለው። ትንሽዬ ሱሺ ስለበላችሁ በቃ በቫይታሚን ዲ ሰውነታችሁ የተጥለቀለቀ የሚመስላችሁ ሰዎች አሉ። እንዴት እንደሚሰራም እናውቀዋለን። ያ ጊዜ ቢኖረኝ በፖዚሽን ሰርቻ ያሳያችሁ ነበር። ግን ለአንቺ የሚጠቅምሽ ምን እንደሆነ ታውቂያለሽ? ቤት ኦ፣ እናንተ ጋር አለ? የለም፣ አላውቅም። በአሳ ቆዳ የሚሰራ ፓውደሮች ቫይታሚኖች አሉ የአሳ ቆዳ የምነግርሽ ነገር የአሳ ቆዳ ከአሳ ቆዳ ነው የሚሰራው። ቫይታሚን ሲ፣ ቫይታሚን ዲ፣ ቫይታሚን ማለት ራሱ አሳው ቆዳው ቫይታሚን ዲ ነው። ቫይታሚን ኢ ሁሉም አለበት፣ ግን ሞር የሚሰራው ውስጡ ያለው የአሳ ቆዳ ነው። የምነግርሽ ነገር ይሄ፣ የሚገዛው ሱንኮስት፣ ይሄ ገንቢ ምግቦች ብቻ ኦርጋኒክ ምግብ ብቻ የሚሸጥበት ዱቄታ ዱቄት የሚሸጥበት እሱ እዛ ግቢና ይሄ ለከለርን ለማጥራት ነው የሚገዙት ብዙ። እሱ እዛ ግሽ እዚህ ሀገር ይኖራቸዋል። እኔ እንደውም እንትኑ አለ፣ ለቆዳ ጥራት ምናምን። እንደገና ደግሞ የአሳ ዘይት ከሎሚ ጋር ይሆናል። እሱን ጠዋት ጠዋት ወይ ማታ ማታ አንድ ማንኪያ ብቻ በቀን አንድ የሻይ ማንኪያ ጠጪ። አፍሽ ላይ ከብዳን ይገባኛል ወይ የብርቱካን ጁስ የሆነ ጁክስ ጠጭበት፣ ወዲያውኑ በቃ ሆድ ከገባ በኋላ ምንም ፊልም የምታደረጉ የለ። የእውነት ነው የምነግርሽ የሰው ማታ ደህና ደሪ ቤታ ብለን ወፍራም ሆነሽ ደህና ደሩ ብለሽ ተሰናብተሽ ጣ እንዴት ናቸው ስቲ ደነገጥና ይሄ ኖት ሄልዚ፣ አከሳስ ኖት ሄልዚ ጤናማ አይደለም። ምግብ ስትበይ እንደዚህ ይዘጋሻል አይደል? በጣም ይዘጋሻል። እንደዚህ ሳብ ያደረግሻል። የዓለማችን ቆንጆ የነበረች ምግብ ዘግቷት እንደዚህ በጠብታና በምናምን ጉልኮስ እየወሰደች የሞተች ልጅ ላሳይሽ እንዴ! ምግብ ዘግቷት የአፒታይት በቃ እንዳትሞት ብቻ ውሃ እንደዚህ ጠብ ማን ነው ስሙ በእናታችሁ። ሆስፒታል እየተደረገላት እሱን ወስዳ ትወጣለች። ምግብ መብላት ማኘክ ጠልታ እሷ ምን ይመስላታል? ወፍራም አይነት ስሜት ይሰማታል። ያ በሽታ ምን ነው የሚባለው? ገጽ ያ ምን ነው የሚባለው? እናቴ ትሙት ጋይስ፣ እንደ ቀልድ እንዳታዩት። ኪሎፓትራ

ይሄንን መልስ ለራስሽ መልሽ። ለእኛ እንዳት መልሽል ይሄን መልስ አንቺ ቆንጆ ሆነሽ ቅርጻ ሆነሽ መታየት የፈለግሽው ለራስሽ ነው ወይስ ለእኛ ነው? ለእኛ ከሆነ እያስፈራሽ ነው። ለእኛ ከሆነ በጣም አደጋ ላይ ነሽ። ምን አርጋሽ ነው ይላል እንዴ? እኔ ምን አረገች ነው? ምክር እየተሰጣጣ ነው፣ ምንድነው? ሰዚህ ማውራት አንችልም። ይችላል እንዴ? ተሰዳደብን እንዴ? from experience we are ሴት ቱገዘር ሴት ጋይስ ናንተም ሴት ነን። ምን አርጋሽ ነው ስድብ ነው። የጀመሩትን ቪዲዮ ስንት ከፍትል ነበር። ግን ኖት ማይ ታይትል እዛ ሴት እያየናት ልናጣት ነው። ማን ይገባበታል? ቲክቶኩ ፍሮም ኢንሳይድ ማርታ፣ ማንም ይገባበት ቲክቶኩ ያሳየው የኔ ወርቅዬ መዳብዬ ሆኖ አልኩ፣ ዶምዶሙ አልኩ። እንኳን ምልክቱ አይደለም። አሁንማ በየቀኑ እንደ መሬት መንቀጥቀጥ እየተሰነጠቀ ሲሆን እየተደፈነ መጥቷል። ቁርጣችሁ ነው እኮ ሔለን ትተካለች የሷን ቦታ ብላችሁ ተስፋ አድርጋችሁ አፍጥጣችሁ ምጠብቁኝ ከሆነ ምንም የለም፣ የለም ግስ ሆይ ሾ አስወርቅዬ የሆን ጥርቅዬ የሆን ብርቅዬ እንስሳ የእውነት ለማንኛውም፣ ጋሽ ተብተባርጉት ተብተባ በወሬ ተመስጣችሁ ዛሬ መቶ ሺህ እንኳን አልገባም። አረ እሙዬ፣ እናቴ ትሙት አሳዝናኝ ነው። እግዚአብሔርን ለክፋት አይደል። የእውነት እኔ ለክፋት ሲሆን እንደዚህ ነው ሰው ማዋራው። አታውቀኝም ትልቅ ነገር የሚያያዘው በጣም ነው የገረመች። ልክ ትልቅ ሰው ጋር እንደተጣላች ብታይ፣ ጭንቅላቷ ድሮ ምኑ ስቧት ነበር። ከሌባ ጋር ውል ከፈጠርክ ሁል ቀን በር በር ነው የምታየው። እኔ ላይስ መቼ ነው የሚዞረው ብል ያ እዚሁ ስጽፉልኝ ያየሁት ብሎክ ማድረጓን እራሷ እንትናን እኮ ተናግራ ነው አላችሁ። እኔ እንዴት ቦታም ራሱ እንደምትሰጧት ነው የምትገርመኝ። እንትና ማነው የምትባለው፣ ሰ እንትና ነፍጠኛ ገባችሁ? ማን፣ ምንም ኖርማል፣ ገና ልጅ ናት እኮ ልጅቷ ማለት ሀያ ስምንት አመት ምናምኗ ቢሆን ስምንት አመቷ መዳንቤን ያሳለፈችው? እሷ አሁን እስከ ዛሬ የምታስበው እንደ ሀያ ቤት ልጅ ነው። ልክ ሚዲያ እንደጀመረች ጆከርን ነው መስማት የጀመረችው። ለዛ አለም እንደዛ መስሏ ዝም ብላ ስትሳደብ የምትውል ልጅ ነው። ለምን እንደምትሳደብ እንኳን አታውቅም። ወለላ፣ ያ ነፍጠኛ የሚለውን እንተው ጋይስ። ከእሷ ጋር አይሄድም። ወለላ በይና፣ እኔ ነፍጠኛ የሺ አይሄድም ከአንቺ ጋር። እኛ ነፍጠኛ ስንል እየጨነቀን ያው እንዲ የሌለ ። ለማንኛውም ለቤት አንድ ግጥም ልጋብዛትና ምንትልመለስ እስ የታባሽ ይሰኛል። ፍቅርህን ገፍተሽ ሄደሽ ስታላዝኝ ዋልሽ የታባሽ። እንኪ ስልሽ ስድብ መስሎሽ ጣማኝ ልቤን ያሰቃየሽ ጣ የታባሽ። ምርጥ ልጅ ነበርኩኝ ይኸው ቀረሁብሽ የታባሽ ታባሽ ግጥሜ ርዕስ የታባሽ ይሰኛል። ፍቅሬን ገፍተሽ ሄደሽ ስታላዝኝ ዋልሽ የታባሽ እንኪ ስልጅ ስድብ መስሎሽ ጣማኝ ልቤን ያሰቃየሽ ጣሪ ታባሽ ምርጥ ልጅ ነበርኩኝ ያው ቀረሁብሽ የታባሽ ግጥሜ ግጥሜ ርዕስ የታባሽ ይሰኛል። ፍቅሬን ገብተሽ ሄደሽ ስጣላዝኝ ዋልሽ የታባሽ። ጻፉላት፣ እሺ፣ ጻፉላት ጻፉ ጻፉና ላኩላት። ቅዱና አለ ኮርጠ ላክለት ነው ያለ ሞጣዬ። ግጥሜ ርዕስ የታባሽ። ዚስ ኢዝ ፍሮም ማይ ሀርት ፍሮም ማይ ኢንሳይደር ያ ፍሮም ማይ ኢንሳይደር አራት ነጥብ ከእንግዲህ አልሄድበት አልሄድበት ኦኬ